እኔ ለመጀመሪያ ጊዜ ሊንክ ተከትዬ ወደ ቴሌግራም ገብቼ ፎቶ ሳይ ወይም ቪዲዮ ሳይ ብዙ ሰዎች ሊንክ ይላክላቸዋል ያን ሊንክ ተጭነው ገብተው እንደ ሀየን እንድፈጠር እንድተሰማን ጉድ ውኡ ኢኢ ሲሉ አንድ ቀን አንድ ቀን ሊንክ ተልኮል ቴሌግራም ገብቼ ምንም ነገር አይቼ አላቅም። ያአሁኑ ግን አላህ ለምን እንዳይ እንዳደረገኝ አላቅም። ብሬክስ ከየብሬክስ ሊንክ ተከትዬ ገባሁኝ። በሀያቴ አይቼ የማላከውን ጉድ ና ጉድ ነው ያየሁት። በጣም በጣም ነው የደነገጥኩት። ወላሂ ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሽ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም አሰላሙ አለይኩም ራህመቱላሂ ወበረካቱ ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ሆይ? ሰላም ነን። እኔ ሰላም ነኝ። በእውነት አሁን ቴሌግራም፣ ፌስቡክ ገባሁኝ። ፌስቡክ ገብቼ ፎቶዬን ሳየው ፎቶዬን ሳየው እንቅልፍ ተኛው እንቅልፍ መተኛት እምቢ አለኝ። ካሁን ካሁን ተለቀቀ ብዬ የሚል ኮሜንት ብሬክስ አበሻ ጽፏል፣ እና እንዴ በሱ ላይ ምን ደሞ ውሸት አውርተውበት ነው ብዬ ጫን ስል ገብቼ ስለማላቅ ነው። ቀሽምም ሊሆን ይችላለሁ። ቴሌግራም ላይ እንድተለቀቀ እንድተለቀቀ እንድተለቀቀ ሲባል እኔ እጅን አነሳለሁ። አልገባም፣ ወደ ቴሌግራም እፈራለሁኝ። ለምን ቴሌግራም ሁሉንም ነገር ይለቃል ይቀበላል፣ እንደ ሌሎች ስለ አይደለ ፌስቡክ ወይም እንደ ቲክቶክ ስላይደለ ማለት ነው። ወላይ እንደ ዩቱብ በምን ምን ምን ምን አይልም ሁሉም ስለሚቀበል ማለት ነው። ጫን ብዬ ስል ይዞኝ ወደ ወደ ቴሌግራም የብሬክስ ቤት ነው። ያውቃሉ ይሄ ልጅ ጨዋ ነው ብዬ አሁንም ጠቅ ሳደርግ የብሬክስን ድምፁን አገኘው። ሪከርድ ስለ ሪከርዱ ሲያወራ ሰማሁትና ምንድነው ዛሬ ወደ አስራ ምናምን ልጆች በመኪና አደጋ ሞተዋል ዛሬ ዛሬ አዲስ ልጆች ሙተዋል። ከአሁን በከወር በፊት ወደ ሪያድ ሲሄዱ በባህር መጥተው ያንን መከራ አልፈው ወደ ሪያድ ሲሄዱ ወደ ሃያ ምናምን ልጆች ሞቱ። አሁን ደግሞ አስራ ምናምን ልጆች ሙተዋል ማለት ነው። ወንድሞቻችን እህቶቻችን በባህር እየመጡ ባህሩን እንኳ ካለፉ በኋላ ያንንም መከረኛ ጥይት ካለፉ በኋላ በመኪና አደጋ እየሞቱ ነው እና በጣም ነው የሚያሳዝኑት። በጣም እናቶቻቸው ልጆቻችን ካሁን ካሁን ድምጻቸውን እንሰማለን ይላሉ። የሚያሳዝነው የሚያሳዝነው የበለጠ ደግሞ አረብ አገር ያሉ እህቶቻችን ደርሱ ገቡ፣ ብር ክፈሉ ተብለው 15 ሺህ ሪያል ከፍለው በቃ ድንበር አልፈው ገብተው ነው ወይም ወደ ጅዳ ሲመጡ ወይም ወደ ሪያድ ሲሄዱ ወደ ብቻ ወይም የሆነ ቦታ ሲሄዱ በመኪና አደጋ የሚበሉት ማለት ነው። ይሄ ነገር በጣም አሳሳቢ ነው። በሶስት በሶስት ደረጃ ነው ወንድሞቻችን እየሞቱ ያሉት ከኢትዮጵያ ወጥተው ባህሩ ላይ ተገልብጠው ይሞታሉ። ከባህር ካለፉ ደግሞ ድንበር ላይ ጥይት ይገላቸዋል። ከዛ ከጥይት ካለፉ ደግሞ ከተማ ላይ የመኪና አደጋ ይገላቸዋል። አራተኛ ሊጨምርላቸው፣ ወይ አንዱ አንዱን ያግትና ደግሞ ሲቀጠቅጠውና ሲገርፈው እናያለን። እኛ ኢትዮጵያውያኖች ለእንደዛ አይነት መከራ ነው ወይ? ወደፊት ምን አይነት ጅል ነው የሚፈጠረው? ምን አይነት ሰው ነው ያኔ አሁን አንዱ ወንድ ልጅ እንደዛ ተሰቃይቶ አልፎ ወደፊት አስተሳሰቡ ህሌናው ደግነቱ ምንድነው የሚማሩ ምን እሽኩር ረብ ፈአል ያኔ ምን አይነት ጥሩ ሰው ነው የሚሆነው? መከራ ይቻለፍኩኝ ወይስ መከራዬን አሳዩኝ ብሎ ቂም የሚይዝበት ሰው ላይ ያለ እኔ እኔ በጣም ግራ እየተጋባኝ ነው። በአራት ደረጃ እየሞቱ ነው። የሞቱ ምክንያቱ ይለያያል። በዝም ሞቱ፣ በዝም ሞቱ፣ በዝም ሞቱ። ሌላው ከእነዚህ ከ12 ወይም ከ16 ልጆች ዛሬ ከሞቱት ከ20 ቀን በፊት ሌሎች ልጆች ሙተዋል ድንበር ላይ ጥይት ይሁን ምን ይሁን የገደላቸው እነሱም አያውቁም እና እነሱን ለመቀበል ለማስቀበር ሲኬድ ብር ጠየቁ። ብር የጠየቁት ኢትዮጵያኖቹ ናቸው። ይሄንን ሰይዶ እረባቦ ቪዲዮ ሰርቶ ሬሳ አይሸጥም ሲል ሰምቻለሁኝና ለምንድን ነው እኛ ኢትዮጵያኖች እንደዚህ ምን ለሞት ለሞት ለሞት ለምን አገራችን ላይ አንሞት መተን በእንደዛ አይነት መልኩ ከምንሞት? ከመቶ ሁለት ፐርሰንት ሰው ብቻ ከሆነ የሚድነው፣ ከሁለት ፐርሰንት ወንዶች ብቻ ከሆኑ የሚገቡት፣ ለምን እዛው ሀገራችን ላይ በወግ በማረጋችን በሀገራችን ላይ በድራችን አንቀበርም? ያየሁት ፎቶ ያየሁት የሬሳ ማአት ላው ላው ላ፣ እናትም ትጠብቃለች። እዚህም በዝ በረመዳን እንደዛ አፈር ድሜ በልታ ወንድሟን ታፈላልጋለች። እኔ ጋር መታ ወንድሜ የመኪና መኪና ገጨዋሉ ወንድሜን ላፈላልግ ፈልጌ ነበር አለች። እኔ ደግሞ ይሄን ዜና አልሰማሁ። ወንድሜ ቆስሏል አፈላልጉኝ እያለች ነው። ቆስሎ አይመጣችሁ ይሄ መቆሰል አይደለም፣ እንዳለ ሙተዋል። አልሐምዱሊላህ እኔ እንኳን አላወኩኝ። አሁንም ባሱን ታገኘዋለሽ፣ እኔ ቁጥርም የለኝ ብዬ መለስኳት። ለምን እኔ ቁጥር ስለሌለኝ ማለት ነው ለካ የኔ እናት ውስጧ ነግሯታል። ለካ ወንድሟ ሙቷባታል። የኔ ውድ የእናቱ ልጅ ትፈልገዋለች ልትቀበል ወንድሟ ልትቀበል። ወላሂ እውነቴ ነው። አሁን ገብቼ አያለሁኝ። ላይ ለሃይ ከዛ ምን ብሬክስ ምን ይላል፣ መኪና አደጋ ያደረሱ ሰዎች ተይዘዋል። እና አንሹራንስ ሊኖራቸው ይችል ስለሚችል በህግ መጠየቅ አለባቸው። ብሬክስ በጣም የምወደው እና በጣም የማከብረው ከጨዋዎቹ ወንድ ነው እና ከመጀመሪያ ጀምሮ የምከታተለው ልጅ ነው። አሁን ዱባይ ነው የሚኖረው። እነዚህ ልጆች መብታቸው አይጠበቅላቸውም፣ እንደ ሰው መብታቸው አይጠበቅላቸውም። እንደ ሰው ደግሞ መብታቸውን ለማስጠበቅ የሚከራከርላቸው ሰው የለም። እነዚህ ሰዎች እኮ ድንበር ጣሱ ነው የሚባሉት ድንበር የጣሰ ሰው እኮ ምንነቱ አይከበርም። ሳውዲ አረቢያ ህጋዊ እንኳ ሁነህ በስነ ስርዓት ጠበቃ ተይዞልህ ካልሆነ በስተቀር እንኳን እነዚህ፣ ድንበር መጣስ ማለት ድንበር መጣስ ነው። እኛ ህግ መጣስ ላይ ኖርማል አድርገን ስለምናየው አስተዳደጋችን ስለሆነ እነዚህ ልጆች አሁን አንሹራንስ ይከፈላቸዋል ምናምን ሲል ስሰማው ግራ ነው የገባኝ። አንተ ዩቱበር ነህ ጎበዝ ልጅ ነህ፣ ብዙ ነገር ታውቃለህ። ይሄን ነገር እንዴት አስበህው ለዚህ ምናልባት እኔ ገርሞኝ ነው። ማን ነው የሚከራከርላቸው ለእነዚህ ልጆች? እንደዛ ቢሆን ኑሮ የነዚህ የስንት ኢትዮጵያዊ ደም ከልብ ሆኖ አይቀርም ነበር። እሺ ምናልባት እነዚህን የሟቾች ቤተሰቦች ካዩ ኦር ይህንን ምስል ካዩ አንደኛ መቼስ ቤተሰብ አብዛኛዎቹ እነዚህ ትላልቅ ስለሆኑ ምናልባት የሄዱባቸው ደላላዎች የወሰዷቸው ወደ ሳውዲ የወሰዷቸው ደላሎች ይታወቃሉ የሚል እምነት አለኝ። ይህ አደጋ እንግዲህ የመኪና አደጋ ነው ስለሆነ ምናልባት የመኪና አደጋ ያደረሱት ሰዎችም በህግ እንደተያዙ ነው ከቦታው የደረሰኝ መረጃ የሚያመላክተውና ዛት ሰዋይ ቤተሰብ ምናልባት ካሳ ማግኘት የሚቻልበት ሁኔታም ሊኖር ስለሚችል አንደኛ የቤተሰቦቹ መቼም ሲጫኑ ከሆነ ቦታ ወደ ሆነ ቦታ ሲጫኑ ማን እንደ ጫናቸው ደላላ። ኦኬ፣ ካሳ የሚባለው ነገር አንድ ሰው በባህር መጥቶ ሚስኪን እህቱ ደላላ ከዚህ ቦታ ወደዚህ ቦታ ሲያመጣላት ብርሽን አስገቢ ብሎ ብር አስገባ። መኪና የተጋጩ ሰዎች ምን አሉ? እነዛ መኪና አምጥተው ሰዎቹን የሚጭኑ ሰዎች መጀመሪያ መኪናም አደጋ አይድረስ አይድረስም ፖሊስ ያዛቸውም ማያዛቸውም የራሳቸው መልስ አዘጋጅተው ነው ከየት እንዳመጧቸው ወረቀት አዘጋጅተው ምን ብለው የራሳቸውን ቢዝነስ የሚሰሩት እነዚህ ልጆች ሲጋጩ ታዕሚን እነዚህ ልጆች ይከፍላቸዋል፣ አንሹራንስ ይኖራል፣ ካሳ ይኖራል። በሳውዲ አረቢያ ከተማ በውጭ በባህር የመጡ ድንበር የጣሱ ልጆች ብሎ ማሰብ ይሄ ማጉል ነው። በህጋዊ መልኩም ያሉ ሰዎች ካሳቸውን ያላገኙዋሉ። እና አንዳንድም እኮ የዋህ ህዝብ አለ። ሊሂድና በሳውዲ አረቢያ ሙቼ የኔ ካሳ ተከፍሏቸው ቤተሰቦች የለፍላቸው እንዳታስቡት። ካሳ ማንም የሚከፍልም የለም የሚከራከርም ወገንም የለም። እንኳን ህገ ወጥ ተሆኖ ህጋዊም ተሆኖ መብት ማስጠበቅ በጣም ከባድ ነው። ብሬክስ ወንድሜ እንዴት እንዳሰበው ባላውቅም ማለት ነው። ግን እኔ እያልኩ ያለሁት የሀገራችን ልጆች እንደ ጎርፍ እየጎረፉ በየመን እየመጡ ነው። በአራት አይነት መልኩ እነዚህ ልጆች እየሞቱ ነው። መጨረሻችን ምንድን ነው ነው መጨረሻችን ምንድን ነው? እንዴት ነው የሚሆነው? በጣም የሚያሳዝንና የሚያስፈራ ጊዜ ላይ ነው ያለነው።